ድካምን ለማሸነፍ ጥሩ እንቅልፍ ለማግኘት የሚጠቅሙ አምስት ዘዴዎች። ከሌሊት እንቅልፍ በኋላ ጥሩ ስሜት የመሰማቱ ምስጢር የሚጀምረው ጠላይ ሊሆን ይችላል። እንቅልፍዎንና የድካም ስሜቱን ማሻሻል የሚችሉ አንዳንድ ጠቃሚ ምክሮችን ታዲያ እነሆ ብለናል። ድካም ይሰማዎታል? በዚህ የሚሰቃዩት ታዲያ እርስዎ ብቻ አይደሉም። በዚህ ምክንያት የእንቅልፍ ልማዳቸውን እንዴት ማስተካከል እንደሚችሉ እያስቡም ይሆናል። ብዙ ጊዜ የሚነገረን ምሽት ላይ ስለምናከናወናቸው ነገሮች ይሆናልም። በተመሳሳይ ሰዓት መተኛትና አልጋ ላይ ስልክን አለመጠቀም የሚሉ ምክሮች ሰምቶም ይሆናል። ጥሩ እንቅልፍ ለመተኛት ግን ማታ ላይ ብቻ በሚደረጉ ነገሮች አይወሰንም። ማረፍ ደግሞ ሁልጊዜም ከጥሩ እንቅልፍ ጋር የተገናኘን ብቻ አይደለም። ቀደም ብለን ቀን ላይ እያደርጓቸው የሚችሏቸው ሌሎች ነገሮችም የበለጠ እራት እንዲሰማዎትና ኃይሎ መጠኑን ለመጨመር የሚረዱና የእንቅልፍ ልማዶን ከመቀየር ጋር የማይገናኙ አምስት እጅግ በጣም ጠቃሚ ምክሮችን እነሆ ብለናል። አንደኛው የአይረን መጠኑን እያስተካከሉ። በዓለም ዙሪያ ከአምስት ሰዎች አንዱ በቂ የብረት ንጥረ ነገር ወይም አይረን በሰውነት ውስጥ ለዚህ በብዛት የሚጋለጡት ጨቅላ ህፃናትና ማዳጊዎች ናቸው። ልጃገረዶች፣ ሴቶች፣ በወር አበባ ደም መፍሰሱ ምክንያትም፣ ነፍሰ ጡሮች፣ ስፖርተኞች፣ ስጋ የማይመገቡና ተደጋጋሚ ደም ለጋሾች የአይረን እጥረት ያጋጥማቸዋል። ማንኛውም ሰው በአይረን እጥረት ወይም በሚያስከትለው መዘዝ ሊጠቃ ይችላል። በእንቅልፍ ላይ ለውጦች ቢያደርጉም ብዙ ጊዜ የድካም ስሜት የሚሰማው ከሆነ የፊዮርቲን የአይረን ለማከማቸት የሚረዳ ፕሮቲን ወይም ሄሞግሎቢን በሰውነት ውስጥ ኦክሲጂን የሚያጓጉዘው ማለት ነው፣ መጠኑን ከሐኪሞ ጋር በመመካከር መመርመር ጠቃሚ ሊሆን ይችላል። የአይረን ንጥረ ነገር ባይኖሮት አመጋገቡን በማስተካከል ችግሩን መቅረፍ ይቻላል። ሄሞ አይረን ተብሎ የሚጠሩት በቀላሉ የአይረን ምንጮች የሚባሉት ስጋ፣ አሳና እንቁላል የሚያጠቃልሉ ሲሆን ሄሞ ያሉ ምንጮች እንደ ባቄላ፣ አረንጓዴ አትክልቶች ሲሆኑ በተመሳሳይ ጊዜ ደግሞ በቫይታሚን ሲ የበለጸቡ ምግቦችን በመመገብም ሊጨምሩትና ሊያስተካክሉት ይችላሉ። ሁለተኛው አረንጓዴ ምግቦችን ይመገቡ። ብዙ አትክልትና ፍራፍሬ የሚበሉ ሰዎች የተሻለ እንቅልፍ እንደሚያገኙና ፈጣን ምግብና ለስላሳ መጠጦችን የሚመገቡ ደግሞ የከፋ እንቅልፍ ሁኔታ እንዳላቸው በርካታ ጥናቶች አረጋግጠዋል። በተለይም የሜዲትራኒያን ምግብ ተብለው የሚጠሩ እንደ አትክልት፣ ፍራፍሬ፣ ለውዝ፣ ጥራጥሬ፣ ሌሎች እህሎች፣ ዘሮችም ዝቅተኛ ቅባት ያላቸው የተሻለ ለመተኛትም ያግዛሉ። ይህ በእንዲህ እንዳለ ከአምስት ሰዓት በታች የሚተኙ ሰዎች ረዥም ሰዓት ከሚተኙት ያነሰ ብረት ወይም ዚንግ ፎስፈረስ እና ማግኒዥየም እንዲሁም ቫይታሚን ሲ ሎቲን እና ሴሊኒየም ይመገባሉም ተብሏል። በምክንያትና በውጤት መካከል ያለውን ግንኙነት መፍታት ሁልጊዜም ከባድ ነው። በተለይም እንደ አመጋገብ እና እንቅልፍ ያሉ ደግሞ ለማጥናት አስቸጋሪ ከሆኑ ርዕሰ ጉዳዮች መካከል ይጠቀሳሉ። በዚህ ምክንያት ሰዎች ብዙ ሲተኙ የተሻለ ይመገባሉ ወይም የተሻለ ስለሚመገቡ ጥሩ እንቅልፍ ይተኛሉ ወይም ሁለቱም ነው የሚሉት ነገሮች በአብዛኛው ጥናቶች ላይ ግልጽ አይደሉም። ያም ሆኖ ስንደክም ወደ ፈጣን ምግቦች የመድረስ እድላችን ብቻም ሳይሆን የእንቅልፋችንን አይነትም ሊለውጥ ይችላል። በስዊድን በአስራ አምስት ወጣቶች ላይ የተደረገ አንድ ጥናት እንዳመለከተው ከፍተኛ ስብ ወይም ከፍተኛ የስኳር መጠን ያለው ምግብ የአንጎል ሞገዶች እንደሚቀያየርና የእንቅልፍ ጥራት እየቀነሰ እንደሚሄድም ተረጋግጧል። ወደ ጤናማ ዝቅተኛ ስብና ስኳር ወዳሉ አመጋገብ ሲቀየሩ እንቅልፋቸው ተሻሽሏል። እንዲህ አይነት ጥናቶች አንድ ሰው ሲተኛ የአእምሮ እንቅስቃሴ መረጃውን መሰብሰብ አስቸጋሪ ቢሆንም በእንቅልፍ ላብራቶሪ ውስጥ በመገኘትና ለሊት ሙሉ ክትትል ሊደረግለት ችሏል። ጤናማ አመጋገብ ለጥሩ እንቅልፍ ያለውን ጥቅም የሚያሳዩ ሌሎች በርካታ መረጃዎችም አሉ። አንዳንድ ጥናቶች በቀን አምስት ወይም አስር አትክልቶችን መመገብ ለእንቅልፍ እንደሚያግዝም ያሳያሉ። በቀን ከሶስት ጊዜ ያነሰ አትክልትና ፍራፍሬ በሚበሉ ከአንድ ሺህ በላይ ወጣቶች ላይ የተደረገ አንድ ጥናት አትክልትና ፍራፍሬን ጨምረው መመገብ ከጀመሩ በኋላ እንቅልፋቸው መጠን መጨመሩንም ተመልክቷል። ከሶስት ወራት በኋላ ሴቶች የእንቅልፍ እጦት ምልክታቸውን የመሻሻል እድልም በጥፍም ጨምሯል። አነስተኛ አትክልትና ፍራፍሬ ከሚመገቡ አንጻር የእንቅልፍ ጥራት ላይ መጠኑ የተሻሻለም ሆኗል። ሕጻናት በሳምንት አምስት ጊዜ አረንጓዴ አትክልቶችን ያካተቱ ምግብ ሲመገቡ የበለጠ ረፍት እንደሚሰማቸውና የተሻለ እንቅልፍ እንደሚያገኙ መናገራቸውንም አንድ ጥናት ጠቁሟል። በአረንጓዴ አትክልቶች ውስጥ ከፍተኛ መጠን ያላቸው ቪታሚኖች በተለይም ቫይታሚን ኤና ሲ መኖራቸው ይህን እንደ ብረት ያሉ እንቅልፍን ቅልፍን ለመጨመር የሚረዱ ሌሎች ማዕድናትን ለመያዝ በመቻላቸው መሆኑንም ተመራማሪዎቹ ገልጸዋል። ሶስተኛው ታዲያ ስፖርታዊ እንቅስቃሴ ነው። ለአጭር ጊዜ ቢሆንም በምሽት ሊሆን ይችላል። የአካል ብቃት እንቅስቃሴ ያደር በአካል ብቃት እንቅስቃሴ የእንቅልፍ መካከል ያለው ትክክለኛ ግንኙነት እየተጠና ቢሆንም የአካል ብቃት እንቅስቃሴ የተሻለ እንቅልፍ እንድናገኝ የሚረዳን ይመስላል። ብዙ መንቀሳቀስ ሳይጠበቅብን ይችላል። በአውሮፓውያኑ 2015 የተደረገ ጥናት ለጥቂት ቀናት ብቻም የአካል ብቃት እንቅስቃሴ ማድረግ ሰዎች ቶሎ እንዲተኙና የበለጠ እንዲተኙ እንደሚረዳቸው አሳይተዋል። አዘውትረው የአካል ብቃት እንቅስቃሴ ማድረግ ደግሞ የእንቅልፍ ጥራትን እንደሚያሻሽል አረጋግጧል። አብዛኞቹ ተጽዕኖዎች ትንሽ ቢሆኑም ግን የእንቅልፍ ችግር ላላቸው ሰዎች ትልቅ የሚባል እረፍት እንዳለውም ተጠቅሷል። በሌላ አነጋገር ከእንቅልፍ ጋር የሚታገሉ አዋቂዎች ያልባቸው ቢንቀሳቀሱ ከፍተኛ ጥቅም እንደሚያገኙ ተጠቅሷል። ሌሎች ጥናቶች እንደሚያሳዩት ደግሞ ስፖርታዊ እንቅስቃሴዎች ለውጥ ለማምጣት ከባድ ወይም በየቀኑ መደረግ የለበትም። አንድ ጥናት በሳምንት ሶስት ጊዜ መስራት በየቀኑ ወይም በሳምንት አንድ ጊዜ ከመስራት ይልቅ የእንቅልፍ የተሻለ ውጤት እንዳለውም አረጋግጧል። መጠነኛ የአካል ብቃት እንቅስቃሴ ከከፍተኛ እንቅስቃሴ የተሻለ እንቅልፍን ሊያሻሽልም ይችላል። በቀን 10 ደቂቃ የአካል ብቃት እንቅስቃሴ ማድረግ በራሱ ለውጥ ሊያመጣም ይችላል። ጥናቱ አክሎም ምሽት ላይ ወደ አልጋ ከመሄዳችሁ በፊትም ከሁለት ሰዓት በፊት የአካል ብቃት እንቅስቃሴ ማድረግ እንቅልፉን እንደማያስተጓጉሉ አስታውቃልም። የአካል ብቃት እንቅስቃሴ እንቅልፉን ከማሻሻሉ በተጨማሪም እረፍት እንዲሰማውም ይረዳል። ጥናቶች እንዳመለከቱት የአካል ብቃት እንቅስቃሴ ማድረግ የበለጠ እንድንታደስ እና ያለፈ ምሽት የተሻለ እንቅልፍ እንድንተኛ እንደሚያደርግም ጥናቶች አመላክተዋል። አራተኛው መንገድ አልኮልና ትንባሆ መቀነስ ነው። አዘውትረው የሚጠጡና የሚያጭሱ ሰዎች እርግፍ አድርገው ለመተው ይቸገራሉ። ማጨስ ለመተኛት አስቸጋሪ ጊዜ ከማሳለፍና በደንብ ካለማረፍ ጋርም ይያያዛልም። መጠጣትም ለከፍተኛ እንቅልፍ የሚራድርግ ይመስላል። ከመተኛታችን በፊት ሁለት ወይም ሶስት መጠጥ መውሰድ የእንቅልፍ ስሜት እንዲሰማው ሊያደርግ ይችላል። ይሄ ግን ለመጀመሪያዎቹ ጊዜያት ብቻ ይሆናል። ከሶስት ቀናት ወይም ከዚያ በላይ በዚህ መልኩ ከቀጠሉ ውጤቱ ይቀለበሳል። ከእንቅልፍ ጋርም ይያያዛል። ሌሎች ጥናቶች እንዳረጋገጡት ደግሞ ከመተኛቱ በፊት አንዴ ብቻ መጠጣት እንኳን የእንቅልፍን ሂደት ይለውጣል። ጠጮች በፍጥነት ይተኛሉ፣ በሌሊት የመጀመሪያ አጋማሽ ላይ ደንብ ይተኛሉ። በሌሊቱ ሁለተኛ አጋማሽ ላይ የበለጠ እንቅልፋቸው ሲነቁ እንቅልፍ ማጣት ሊያጋጥማቸው ይችላል። መጠጥ የልብ ምታችንን ሊዛባ አጠቃላይ የእንቅልፍ መጠንን ሊቀንስ እንዲሁም ከአተንፋፍስ ጋር የተያዙ ማንኛውንም የእንቅልፍ መዛባት ሊያስከትል ስለሚችል ጠንቀቅ እንበል። አምስተኛው ቁርስን አለመዝለል ነው። ቁርስ መመገብ ክብደትን ለመቀነስ ይረዳሉ የሚለው ጥያቄ ሲነሳ የሚቀርቡት ማስረጃዎች የተበላለቁ ናቸው። አንድ ጥናት ቁርስ መብላት ወይም መዝለል የሰውነት ክብደት ላይ ምንም ግልጽ የሆነ ተጽዕኖ እንደሌለው አስታውቋል። አንድ ጥናት ቁርስ መመገብ የማስታወስ ችሎታችንንና ትኩረታችንን ሊያሻሽል እንደሚችልም አረጋግጧል። እነዚህ ተጽዕኖዎች ትንሽ ቢሆኑም ወጥ ናቸው። በልጆች ላይም ተመሳሳይ ሆነው ተገኝተዋል። ከእንቅልፋቸው ከተነሱ በኋላ ምግብ የሚበሉ ልጆች ትኩረታቸውን የማስታወስ ችሎታቸው፣ የመስራት አቅማቸውም ጨምሯል። ሌሎች ጥናቶች ደግሞ ቁርስ መመገብ የድካም ስሜትን ለመቀነስ እንደሚረዳ አረጋግጠዋል። ታዲያ በ127 የሕክምና ትምህርት ቤት ተማሪዎች ላይ የተደረገ አንድ ጥናት ቁርስ የሚበሉ ሰዎች ካልበሉዘ ያነሰ የድካም ስሜት እንደሚሰማቸውም ተናግሯል። በተመሳሳይ ጊዜ መመገብም ጠቃሚ ሊሆንም ይችላል። ተማሪዎቹ ጨምሮ በታይዋን በ1800 የሚበልጡ ሰዎች ላይም በተደረገ ጥናት ሆነ ሌሎች ምርምር በተለያዩ ሰዓት የሚ መገቡ ሰዎች በተመሳሳይ ሰዓት ከሚመገቡ የበለጠ ድካም እንደሚሰማቸው ማረጋግጧል። በጣም የተዳከሙ ተሳታፊዎች ለቁርስ ወይም ለመብላት ጊዜ የማግኘት እድላቸው አነስተኛ ሆኖ ሊሆን ይችላል። ድካም የሚደጋግሞ ከሆነ ከቤቶ መውጣቶ በፊት ሁለት እንቁላል ወይም ገንፎ ቀምሶ መውጣት ቀላል መፍትሄ ሊሆን እንደሚችልም ጥናቶች አመላክተዋል። ስላዳመጣችሁ እናመሰግናለሁ። ሰብስክራይብ ያደረጋችሁ ቤተሰብ እንድትሆኑ ጋበዝኳችሁ። ሰላም።